እንግዲህ እችን የመሰለች ቆንጆ የልጅ የእህቴ ደስታ የኔ ደስታ ነው እና ግዴታ መገኘት ነበር። ከፋሚሊዎችም የለች ግን ከሌላም የመጣ ይመስላል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋ ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ አበርሽ እህቱ ክርስትና ላይ ተከስቷል ማለት ነው። ትናንትና የእህቱ የአንደኛው እህቱ ክርስትና ነበረ። ትዝ ካላችሁ ከዚህ በፊት ከሩታ ጋር ሆነው ሆስፒታሉ ራሱ ሄደው ጠይቀዋት ነበረ። አዲስ አበባ የምትኖረዋ ማለት ነው። ሁለቱም አዲስ አበባ መሰሉኝ ግን እችኛዋን ታቋታላቸው የራሱ ዩቲዩብ ቻናል ራሱ አላት ማለት ነው። እና ትናንትና ተገኝቶ ነበር። ነገር ግን ያው ፕሮግራሙ ካለቀ በኋላ ነው የተገኘው። ቢሆንም ግን አውቃለሁ ለረፍ ስላደፈርኩኝ ይቅርታ ብሏል። እንደገና ደግሞ ያው እኔ በህይወት የብዙ ችግር ቢኖርብኝም ነገር ግን የእህቴ ደስታ ደስታዬ ስለሆነ በደስታዋ ቀን መገኘት ስላለብኝ የራሴን ነገር ወደ ጎን ብዬ ተገኝቻለሁ፣ አርፍጄም ቢሆን ብሏል። እንግዲህ አበርሽ መርቋል ማለት ነው እንዴ? አበርሽ እንደዚህ ምርቃት ላይ ጎበዝ ነው እንዴ? በጣም መርቋት አለ። ሕፃኗን ራሱ አገር መሪ ያደርጋት፣ ትደግ፣ ትመንደግ ብዙ ብዙ ነገር መርቋል ማለት ነውና ልጅ እንደዚህ ቶሎ ያድጋሉ። እና እኔ ፈራ ነበር ምናምንም ሲል ነበረ እንደው መህቶን ለምን ያስፈራህን ምናምን ነገር ስትለው የሆነ በጣም ሕፃን ሆነው ለማቀፍ ምናምን በጣም ስለ ላ ይቀጫሉ ናም ብሎ ስለሚያስብ ነው መሰለኝ በጣም እፈራለሁ ግን አሁን በሁለቱ ውስጥ እንደዚህ ማደጓ እንዳልፈራ አድርጎኛል። የእኔም ልጅ እየመጣ ስለሆነ ልለማመድ ብሎ አስጠቃቀፍ ሁኔታችዋል እና አቅፎ እየመረቀ ነበር ማለት ነው። እኔ አሳቀኝ ነገር ምን እንደሆን ታውቃላችሁ? ማን ትመስላለች ልጅቷ ሲባል እኔንም አትመስልም አለ ቤተሰብንም አትመስልም፣ እና ይሄ ነገር ባለሽ እንዳይሰማ እንጂ ከሩቅ የመጣ ከውጭ የመጣ ይመስለኛል ላላለም። በነገራችን ላይ ይሄን እንደ እንትን እንዳትወስዱት እሱ ለማሳቅ ብሎ የፈጠረው ነገር ነው እንጂ ደግሞ በዚህ ደግሞ ሌላ አጀንዳ አውጥታችሁ አበርሽ እህቱን እንደዚህ ያላት ምናምን ብላችሁ እንደማትሉ ተስፋ አደርጋለሁ። ምክንያቱም ያው ለጨዋታው ድምቀት ሲል ነው እና ከቤተሰብ ማን ትመስላለች ሲባል እኔን ማትመስልም፣ ቤተሰባችንም በሙሉ ማትመስልም፣ ባለሽ እንዳይሰማ እንጂ ከውጭ የመጣች ይመስላል ምናምን ሲል ነበረ። ነገር ግን እኔ ቅር ያለኝ ነገር ምንድን ታውቃላችሁ? ሩታ የለችም። ግማሽ ሰው ኮሜንት ላይ ለማየት ሞክሬ ማለት ነው። ሩታ እመኖኝ፣ ሩታ ከካሜራ ጀርባ መሆን አለባት። እንደኔ ማነው ታ ሩታ ከካሜራ በስተጀርባ አለች ብላችሁ የምትሉና ምን እያሉ ኮሜንት ላይ ሲጻጻፉ ነበር። እና እኔም ግራ ገባኝ። የምር ሩታ በዚህ ቀን እሷማ ትገኝ ይሆን ወይስ ያው ከአብርሽ ጋር ስለተኮራረፈች አትሄድም ምናምን ብዬ በጣም ግራ ተጋባሁኝና አብረው ከሄዱ ሰው ደግሞ ታርቃቸዋል ብለው ሊያወሩባቸው ይችላሉ ስለዚህ ያላቸው አማራጭ ወይ ሩታን ካሜራ ፊት አለማስገባት ዝም ብሎ መሄድ ይመስለኛል እንጂ እንጃ ማለት ከአብርሽ ጋር ብትጣላ ራሱ ከአብርሽ እህት ጋር ትጣላለች ብዬ አላስብም በተለይ ከዚችኛዋ እህቱ ጋር በጣም ፒስ ናቸው ፍቅርም ሲጀምሩ የነበረችዋ ይቺ ናትና በጣም ነው የሚዋደዱት ከሩታ ጋርና ምናልባት ከአብርሽ ጋር በአንድ ላትሄድ ትችላለች እንጂ እዚህ ፕሮግራም ላይ ሩታ ልትኖር እንደምትችል እኔ ራሱ በጣም እርግጠኛ ነኝ። ምክንያቱም እንዳልኳችሁ ነው። መቼም ከባላችሁ ስለተጣላችሁ የባላችሁን ቤተሰብ ተጣላላችሁ ማለት አይደለም። ስለዚህ እንዲሁም ሳስበው ሳስበው በአንድ መኪና መሄዱ ይመስለኛል አይደል። በአንድ መኪና ሄደው ነገር ግን ላይነጋገሩ ይችላሉ፣ ሊኳረፉ ይችላሉ። ለምን አብርሽን ተቀይማ ሩታ ሳትሄድ ብትቀር ምን ይፈጠራል? የአብርሽ እህት ትቀየማታለች ማለት ነው። ስለዚህ አብርሽ ሌላ ነው፣ የአብርሽ እህት ደግሞ ሌላና ስለዚህ ሩታ በአብርሽ እህት ክርስትና ላይ ሳትገኝ አትቀርም ብዬ አስባለሁ። ነገር ግን እዚጋ እንደምታዩት ካሜራው ላይ የለችም፣ ግን ከካሜራ በስተጀርባ ትኖራለች ብለን የብዙዎቻችን ሀሳብ ነው ብዬ ነው ምላችሁ ማለት ነው እና ለማንኛውም አብርሽ በነገራችን ላይ እህቶችን በጣም የሚወደው እውነት፣ ለቤተሰቡ በተለይ ለቤተሰቡ ያለው ክብር የምር በጣም የሚደነቅ ነገር ነው። በቤተሰቦቹ አይደራደርም ጌታን፣ በእናቱ በአባቱ በእህቱ በወንድሙ ምናምን አይደራደርም እውነት ለመናገር እና ቤተሰብ የሚወደው ሰው ደግሞ ህይወቱ በሙሉ ይሳካለታል። የምር ቤተሰብ ከወደዳችሁ ማለት ነው የዓለም ህዝብ ቢጠላችሁ ምንም አይመስላችሁ፣ ምንም ማለት ነው ግን ውጪ ጥሩ ተቀባይነት ኖሯችሁ ቤተሰብ ጋር ጥሩ ፍቅር ከሌላችሁ ሰላማችሁ ይታወቃል ማለት በቃ፣ ውስጣችሁ ደስተኛ አይሆንም። ቤተሰብ ካዘነባችሁ፣ ቤተሰብ እናንተ ላይ የሆነ ቅሬታ ካለው ብትሄዱ ራሱ አይመቻችሁም፣ አይቀናችሁም። ብዙ ነገር እና አብርሽን በዚህ በጣም አደንቀዋለሁ። የምር በእህቶቹ በቤተሰቦቹ አይደራደርም። የምር ነው የምላችሁ እና ይሄ ነገሩ በጣም ነው ደስ የሚለኝ። ያው እንደሚታወቀው አበርሽ ቢዚ ነው ብዙ ስራ አለበት ነገር ግን በሰዓቱ ባይደርስ እንኳን ፕሮግራሙ ከተበተነ ቢሆንም እንኳን ሄዶ የእህቱን ፕሮግራም ለመካፈል ሞክረዋል ማለት ነው እና ይሄ ደግሞ አንድ የሚደነቅ ፓርት ነው ማለት ነው እና ሩታን ግን አብረን ስላላየናት በጣም ቅርብ ልሆናል። ምክንያቱም እንደወለደች አይታቸዋል ሄደው ልብስ ገዝተው አብሮ ጠይቀዋት፣ እዛ ጊዜ አሳልፈው ነበር የመጡት። እና ደስ እያላቸው ልጁን እያቀፉ እራሱ ምናምን እኛም እንወልዳለን እነሱም እየመረቋቸው ነበር፣ እናንተ ለመውለድ ያብቃችሁ ናም እያሉ ምናምን ነበር። አሁን ልጁ ተወልዶ ለክርስትናው አብርሽ ብቻውን ሲሄድ ይደብራል። እና ሩታ ባለመኖሯ ቅርብ ልሆናል ግን ግን ያው ስድስተኛው ስሜታችን ሲነግረን ሩታ ከካሜራ በስተጀርባ እንዳለች ነው። ቢሆንም ግን ያው በካሜራ እስካልወጣች ድረስ እንድትደባበሩ ግልጽ ነው ማለት ነው። እና ለማንኛውም አብርሽ እንግዲህ ያው አስተቃቀፉን ማየት ትችላላችሁ። እዩት፣ አይችልም ማለት በደንብ ነው የሚችለው። እና እሱ ራሱ እያለ ነበረ መለማመድ አለብኝ ልጅ ስለሚመጣ ሲል እህትዮዋ እንደ ምናለች እኔ ልጅ መጫወቻ ናት ምን ለማመጫሽ አንኩሊስና ትንድ እያለች ነበር። እና ለማንኛውም አስተቃቀፍ ችሏል። ስለዚህ አይቸገርም ማለት ነው። በዚህ አያያዙ በደንብ ያቅፋል ብለን ተስፋ እናደርጋለን። እና ሩታ እና አበርሽን አስታርቁ ፕሊስ፣ የምር አስታርቁ። እንዲህ እንደዚህ እንደዚህ እያለ እኮ ብዙ ከቀጠለ ሩታም ስትወልድ እንዲህ ሊሆን ነው አስፋችተን እስከዛ መታረቅ ስላለባቸው ሲጀመር እስከዛ መቆየት የለባቸውም። ሩታና አብርሽ መታረቅ አለባቸው። አስባችሁታ? ለህን ጊዜ ባይጣሉ ኖሮ እዚህ ቦታ ላይ አብርሽን ብቻውን አናየው ነበር። ቢያንስ ሁለቱም አብረው ይሄዱ ነበረ። ስለዚህ ሩታ ከልቧ እንደተቀየመች ይሄ ትልቅ ማሳያ ነው ማለት ነው። እና ይሄ ደግሞ ይደብራል። ሲሄዱም አንድ ላይ፣ ሲመጡም አንድ ላይ ብለን አሁን እሱም በራሱ መንገድ እሷም በራሷ መንገድ ደስ አይልም፣ የምር ደስ አይልም። በተለይ እዚህ ቦታ ላይ አብረው ቢገኙ ደስ ይል ነበረ። ሌላው ደግሞ ሀይሚን ራሱ ጠብቂያት ነበረ። ሀይሚንና ብሮኬን ይመስለኛል፣ ወይ አልሄዱም፣ ግን የምትሄድ ይመስለኛል። አዲስ አበባ ላይ ቁጭ ብላማ ሳቴር ያቀርም ሀይሚ ራሱ ማለት ነው። ግን ምንድን ነው፣ ብዙ ሰው አልቀረጹም። ለምን ሰው እየበላ እየጠጣ ምናምን ፕሮግራሙ ላይ መቅረጹን አልፈለጉም። ሰውም ደግሞ አይፈልግም። እንደዚህ ሲበላ ሲጠጣ ሰው ብዙ ሚዲያ የማይወድ ሰው አለ፣ ታውቃላችሁ፣ ቪዲዮ ላይ መግባት የማይፈልግ ሰው። ግን ብሩኬ እና ሀይሚ ደግሞ ለዚህ ጣጣ ስለሌላቸው ቢሄዱ ቪዲዮ ውስጥ ይገባሉ ብዬ አስቤ ነበረ። ግን ሀይሚ እያለች አላውቅም፣ ምናልባት በራሷ ቻናል ልትሄድ ትችላለች። ግን እሷም አንዷ እህቷ ስለሆነች ትሄዳለች ብዬ ተስፋ አድርጌ ነበረ። ነገር ግን ያው ወይ አልመጣችም፣ ወይ ማታ ልትመጣ ይሆናል፣ ወይ ደግሞ ጠዋት ደረስ ብላ ተመልሳ ሄዳ ሊሆን ይችላል። ለማንኛውም ሀይሜና ላየናት ማለት ነው። አበርሽም እንዳያቸው ሰው ሰው ፕሮግራሙ አልቆ ከተበተነ በኋላ ነው የሄደው ማለት ነው። ለዛ ነው እንደዚህ ብቻቸውን ሆኖ ቪዲዮ የሰሩት እና ማላቸዋለው። ዋናው ነገር መሄዱ ነው፣ አስቦ መሄዱ እሱ ነገሩ ሊደነቅ ይገባል ማለት ነው። እውነት ለቤተሰቦች ያለው ክብር በጣም የሚደነቅ ነገር ነው። እናት ከሩታ ጋር ብትታረቁና ደግሞ እዚህ ቦታ ላይ አብራችሁ ብትሄዱ ኖሮ አሪፍ ነበረ፣ የምር አሪፍ ነበረ። ዩቲ እውነት ግርማ ሞገስህ በነገራችን ላይ ሩታ ናት። የምር ከሷ ጋር ስትሆን ነው ሁሉ ነገር ደስ የሚለውና በቃ እንትን አልክ። ብቻህን ሲሆን ብዙም አይደለም። የምር ሩታ ከጎን ብትሆን ታደምቀሃለች ነው የምልህ። እና ያለህ አማራጭ ይቅርታ ጠይቀህ፣ ኦልሬዲ ይቅርታ ብለሃል የሚቀበልህ ተዋጥተ ነው እንጂ ግን ይቅርታ የምትለው በተደጋጋሚ እያናደርካት ሳይሆን ከሁሉ ነገር እሷ የምትወደውን ነገር ብቻ በማድረግ ማለት በአፍህ እንኳን ይቅርታ ባትላት እሷን የሚያስቀይማትን ነገር በመተው እሷ የምትወደውን ነገር በማድረግ ብቻ ዝም ብለህ የተወሰነ ሳምንት ብትቀመጥ፣ በራሷ ሰዓት ይሄ ልጅ ተቀይሯል፣ ይሄ ልጅ ተስተካክሏል ብላ ራሷ ልትታረቅ ትችላለች እንጂ በአፍህ ይቅርታ እያልክ ተግባርህ ደግሞ እሷን የሚያናድድ እሷ የማትወደው ነገር ከሆነ መቼም ነው ልትታረቁማ የማትችሉት ማለት ነው። እና አበርሽ ከሩታ ጋር መታረቅ ከፈለግ ሩታ የምትጠላቸውንና የምትወዳቸውን ነገሮች ታውቃለህ ብዬ አስባለሁ። ምክንያቱም አብራችሁ እንደመሆናችሁ እንደመላመዳችሁ፣ ቢያንስ እሷን የሚያስደስታትንን እና የሚያስከፋትን ነገር ደግሞ ካወቅክ ከዛ ነገር መተው ማለት እኮ ነው ቀመተው አንድ ሰው ላለማጣት ስትል ያ ሰው የማይወደውን ነገር ብታው ይሄ ደካማ ነገር አይደለም፣ ማንም ሰው ሊያደርገው የሚገባው ነገር ነው። ገብታቸ እንደ መሸነፍ ነገር አትቆጠሩት። ሰው የሚያገኘውን ነገር የሚፈልገውን ነገር እስከሚያገኝ ድረስ ዝቅ ብሎ እንደሚኖሩላ ሰው የሆነን ሰው ማጣት ካልፈለገ ያ ሰው የማይወደውን ነገር ወይም የሚፈልገውን ነገር መሆን ማለት ይህ መሸነፍ አይደለም ስለዛ ሩታን የምትወዳት ከሆነ ሩታ የሚያናድዳትን ነገር ባለማድረግ ተባበራት፣ ነው ምልህ። ሌላ ምንም አይደለም። ይሄ ሀሳብ የእኔ ብቻ ሳይሆን የአብዛኛው ኦዲየንስ ሀሳብ ይሄ ነው። እንደዛ ነው፣ እኔ ለማየት እንደሞከርኩት ከሆነ ገብታችኋል። አንዳንድ ሰው በአፉ በጣም ይደልላችኋል፣ ተግባር ዜሮ ከሆነ ከዛ ሰው ምንም ነገር ልትወስዱ አትችሉም። ምክንያቱም ዋናው ተግባር ነው። እንደውም አንዳንዴ ብዙ የሚያወሩ ሰዎች ተግባር ላይ ዜሮ ናቸው። የማያወሩ ሰዎች ደግሞ ሰርተው ነው ስራቸውን የሚያሳዩት። እና እንደዚህ አይነት ሰው ደግሞ በጣም የሚወደድ ነው፣ በማንኛውም ማህበረሰብ የሚወደድ አይነት ሰው። የተግባር ሰው ስትሆኑ በጣም ሰው ይወዳቸዋል፣ ያከብራቸዋል። ይሄማ ይሄ እኮ በጣም ጀግና ነው ትባላላችሁ ማለት ነው። እና ከማውራት ይልቅ መስራት ቢቀድም ደስ ይላል። አብርሻችን ከርታ ጋር መታረቅ ከፈለግ እርታን የሚያናድዛትን ነገር ባለመስራት ተባበራት። ያኔ እሷ ራሱ ይቅርታ ታደርግልሃለች ማለት ነው። ምክንያቱም እሷ አንተን ላለማጣት ነው እንደዚህ ነፂ ድረስ ሄዳ አገናኝኝ ብላ ከአንተ እንድትርቅ ጭራሽ አንተን ቢ ስትላት እሷን ለማሳመን የሄደችበት መንገድ ከአንተን ላለመራቅ ነው ወይም አንተ እንዳትርቃ ታስባ ነው። ስለዚህ በመጥፎ ነገር አትያት። በነገራችን ላይ ያው እንደሚታወቀው ትናንትና አበርሽ ከነፂ ጋር ተገናኝቶ ነበረ። ስለዚህ ሩታም አብሮ ያልሄደችው ድጋሜ ጥፋት ስላጠፋ ነው ብዬ አስባለሁ። ግን ስለ እሱ ደግሞ ሩታ ቪዲዮ አልሰራችም እስካሁን ድረስ፣ ምናልባት ዛሬ ትሰራለች ብዬ አስባለሁ። ምክንያቱም ትናንት አብርሽና ነፂ እንደ ቪዲዮ እንደሰራሁላችሁ ከሆነ ተገናኝተው ነበረ። ግን ያው ብታጀራ እንድትመለስ ቢነግራትም እሷ እንደማትመለስ ነግረው ነው የተለያዩት። እንግዲህ ደግሞ እሱን ስታይ ሩታ ምን ያክል ሊያናድዳት እንደሚችል ግልጽ ነው። ነገር ግን እስካሁን ድረስ ምላሽ አልሰጠችም ማለት ነው። እና ምላሿን ብዙ ሰው ነው የሚጠባበቀው፣ በነገራችን ላይ ምክንያቱም መቃላ ምን ልትል እንደምትችል አለ። አንዳንዴ ትግስታችሁ ሲበዛና ሲበዛ ሲደራረብባችሁ የምትወሰኑት ነገር እራሱ ይለያል ማለት ነው ለዛ